አሰላሙአሌይኩም ወረህመቱላሂ ወበረካቱ ውድ የቻናል ቤተሰቦች ሁላችሁንም ሰላም ብያችኋለሁ። ባላችሁበት ሰላማችሁ ይብዛ። እና ቪዲዮን ስትጀምሩ ላይክ እያደረጋችሁ ጀምሩ፣ ማይለት ነው ውዶቼ። እና ዛሬ በአዲስ መጥቻለሁ። እሱም ደግሞ ይስለ ረሙና ፈንዬና ፈናኒም ነው የምትባለ ልጅ ሁኔ በቃ ስራችሁ በጣም የእውነት ገርሞኝም አናዶኝም ስላሆነ ነውና፣ ምንድነ እሱ እንዴት ድህነት ያስቃል? እንዲ ማለት ድህነት ያስቃል ወይም ደግሞ ድህነት ያስኒቃል። ድህነት አንድ ሰው ወዶ ደሃ አይሆንም። እንዌዝ ድህነት ደግሞ በስራ ይቀረፋል። አንድ ሰው ጤና ካለው ከሰራ ድህነትን ማሸነፍ ይችላል ማለት ነው። ስለዚህ ረሙ አንቴ ወንድም አይደለ ወንድም ላይ እንደዚህ ይሳቃል? የእውነት አንቴ ትላንትና ራስቴ ነው፣ ዛሬ በሱ ላይ ያሳቅኩ ማለቴ በጣም ያሳዝናል። የምርኔ ማለቴ አንድ ሰው አቅም ካለን ማርዳት አለብን፣ አቅም ካሌለን ወንድም ያለ ህርዳክ እና አይዞ ሁሉም ነገር ያልፋል ነው እንጂ የሚባለው ከሴት ጋራ አብሮ እንክትብለት ሲቃለ የእውነት በጣም ነው የምታሳዝነው ማለት ነው። ረሙ የምትባል ልጅ በጣም ታሳዝናልና ይህን አክል ወራዳ እንደውን ቃል አውቅም ነበረ። የምርን ብስሚላ ማለትም አንንጃ ልጁ በጣም ምስኪን ልጅ ነው። እናቱና አባቱ ከሱ ጋር ራሱ ያሉ አይደለም ማለት የለውም። አምስት እህቶች አሉት። ያኔ ብቻ ግን አምስት እህት ወንድሞች እንዳሉት ነግረዋልና እንዴስ እዛ ነበር ጎለ ሁን። በእውነት ተናነቀው ልጁ ማለት ነው። ሲስቁበት እቺ ፈናናት ረሙ ልጁ ምንድነው የሆነ ላይፍ ገፍቶ ነበሩ። በቶክቶክ ላይፍ ገፍቶ በነበሩበት ሰዓት ልጁ ምግብ የሚያበስልበት ማተር ለሁሉ ከጎኑ ናቸው፣ ድስት ምናምን ምናምን ማለት ነው። ምክንያቱም ቤቱ ጠባብ ሊሆንለት እንደት ይችላል። እዛው የሚሰራበት እዛው የሚበላበት እዛው የሚቀመጥበት ቦታ ሊሆን ይችላል። የሰው ልጅ እኮ ያኔ ሲያልፈን ትላንትናችን ማርሳት የለብንም ብዬ ነው ማስበው እና ይሄን ሁሉ ድስትና ምናምን ከጀርባው ያለውን አይቶ ረሙና ቺፋኒ የምትባል ልጅ ይስቃሉ። ከነሱ ጋር አብሮ ላይፍ የገቡም ነበሩ። ሌሎቹም አላውቃቸውም። በቃ በዚህ ልጅ ላይ እንዲያ እብድ ይስቁበታል። ድህነት ነው እንዴት እንደዚህ ይስቃላችሁ? ኤቪን በቃ ራሙ እንዴት ይስቃለ? የእውነት ይሄ ልጅ ወንድሜ ነው፣ ምን ችግር አለ? ከቻልክ ብትረዳው፣ ካልቻልክ ደግሞ መልካም ንግግር አውርተ ብትወጣ ከዛ እና እቃው በአጠገቡ ላይ ወይም ደግሞ ከጎኑ እቃ ስለተደረደረ መሳቅ አለብክ? እና ልጁ በጣም ነበር በጣም ስላሳዘነኝ ነው የምርነ። በቃ እነሱ እንደዚህ ሲስቁበት እንባው መጣ። ለምን ይሄ ልጁ ላይፉ ትላንትና እንደዚህ አልነበረም። ለመንሱር እንደነገረ ከሆነ ይሄ ልጅ ትላንትና የተሻለ ኑሮ ነበረው። እናትና አባቱ የማን ሆኖ ብር ይልኩት ነበር፣ ግን ብሩ አይደርሰውም። ሌላ ሰው በመሀል ወስዶበት፣ የሚኖሩበትን ቤት በቃ ሁሉም ነገር ኑሯቸው ትንሽ ያው ተዘበራርቆበት ነው ህይወት እንደዚህ ናት እንግዲህ፣ አንዴ ትሞላለች፣ አንዴ አትሞላም። ስለዚህ በሰው ልጅ ላይ መሳቅ ሳይሆን ማገዝ ነው ካለብን መቻካቻ አለን፣ ማገዝ ነው ካልቻለን፣ ደግሞ መልካም ንግግራችን ተናግረን ማለፍ ነው እንጂ በሰው ልጅ ላይ እንደዚህ አይሳቅም፣ ደግሞ ስርዓት አይደለም። መንሱር ጀመል፣ አላህ ጀዛአን ይክፋሊክ። የእውነት መንሱር ጀመል ለልጁ እንግዲህ፣ እንደዚህ ቪዲዮቹ ሲዘዘሩ አይቶ። አይቶት እንግዲህ ላይፍ ካፍቱ ልጁን አስጠርቶት ልጁ መቀየረ የሚሆነው ልብስና እንግዲህ ቶክቶኩንም ደግሞ ሌላ ድርጅት ቪዲዮ ማስታወቂያዎቹ እንደሚሰራ በቃ ህይወቱን እንደሚቀይርና ያሉት እህቶች ወንድሞቹን እንደሚያግዝ ጠንክሮ እንዲሰራ ለማድረግ ያው ከብዙ ከሌሎች ድርጅቶች ጋር ላይ አስተዋውቀው ለጊዜው ደግሞ የሚሆነው ትንሽ ነገር እንዲሰጣ ብሎ ልጁን ያው ወስዶት ነበረ። ልጁም ደግሞ ከዛ ከመንሱር ወስዶ ወደ መንሱር ሄዶ ማለት ነው ልብሶቹንም የሰጠን ይዞ መጥቷል። እንግዲህ ብዙ ነገር አድርጎለታል መንሱር የእውነት ሰውነት አለ። አላህ ጀዛን ይክፈል። ሰው ማለት እንደዚህ ነው፣ ካለው የሚያካፍል ከቻላ የሚረዳ ነው። እና ይሄ ልጅ ዛሬ ያሳቃችሁት ልጅ ነገ ትልቅ ደረጃ ደርሶ ይስቅባ ይስቃችኋል። አሌላችሁ እሱ አይስቅም። ድህነት ያስተምራል። እና ዛሬ አንገቱን ቢደፋም ነገ አልፎ ላልፎለት ግን ለሌሎቹ አርአያ እንደሚሆን ለሌሎቹ እንደሚረዳ ባለሙሉ ተስፋ ነኝ። ረሙ ግን በጣም ነው ያን እያሳዘነኝ። ከምረን እንዴት ትላንትናውን ሰው እንዴት ይረሳል? ማለት ምን ችግር አለው? ያኔ እንደዚህ ያወሩት የእውነት ልጁ ስላሳዘነኝ ነው። ሀራም በጣም ነው ያሳዘነኝ። ከመርነ የነሁን ባው መጣ። በቃ እሱ እኮ ወዶ አይደለም እንደዚህ ያኔ በእንደዚህ ጠባብ ኑሮ ያኖረ እኮ ወዶ አይደለም፣ ከጊዜ በኋላ የመጣበት ችግር ነው እንጂ ማለት ነው። ቻ ና መንሱር አላህ ጀዛህ ይክፈልህ፣ ልትሰጣ እንዳታጣ ዱንያ ኪራህን አላህ ያሳምር። ክ የምርን ሌላ ልጁ ስለደረስ ግለት በጣም ነው ደስ ያለኝ የእውነት ጀግና ናይ ምርጥ ነህ እና አላህ ይጨምር። ዱኒያኒም አላህ በረካ ያድርግ። እንግዲህ እና ወደ ሩታሻ ስናልፍ ሩታዬ ደግሞ አዲስ ፍቅረኛዋን ይዛ መታለች እና ምንድነው ያለችው እንግዲህ ማብራቱ እስከምጣስ ይጠብቅ ጀግናው መጥቶ በሻማ ወሰዳት ነው። ምንድ ነው የሚባል አባባል አለ። ራትሞኞ መብራት እስከሚመጣ ሲጠብቅ ጀግናው ደግሞ በሻማ ወሰዳት የሚባል ነገር ለ እንደዚህ አይነት ነገር ብላለች። እንግዲህ ብቻ እንትን አላልኩ፣ መልካም እድል ብያታለሁ። ሩትዬ መልካም እድል ግን እርግዝናው ውሸት ነው እንዲ ማለት እርጉዝ ከሆነች እንዴት ሌላ ሳው ብዬ ነው አላውቅም። ብቻ እና መልካም እድል ይቅናሽ፣ ሩትሻ ማለት ነው። ስላንቺ ደስ ይለናል። ብቻኛ እየለቀሽ እንዳትመጥብን። በቃ እኛ አንቺ ስትለቅሽ ስትለቅሽ እያየን እንግዲህ ተዳራስ ታድቶና ማለትም ሴት ልጅ ወደ ተደረ ለምከገበችው ለማልቀስ ነው እንደ ምናም ብለን ፈርተናልና፣ ብቻ አንቺ አዝነሽው እየለቀሽ እንዳትመጭብን እንጂ የፈለክሽውን አግቢ ተደሰቺ። ለአንቺ ደስ ይበልሽ። ለያንቺ ደስታ ለኛ ደስታችን ነው ማለት ነው። ያው ባይዘይ ጉዞ ላይ ነኝ። ድምፁ እንዳይረብሻችሁ ብዬ ነው ኦፍ ያደረኩት። መንገድ ላይ ሆኜ ነው ቪዲዮ ምንሰራ እና ውዶች ማለት ነው የሩታ ደስታ ደስታችን ነው። እሷም ታግባ አንዌስ ብቻ የነሱ እንትን አይደለምና ሰው ልጅ ሰው ልጅ ሲቸገር መርዳት እንጂ ማሳቅ የለብንም። ከጎኑ መሆን ነው ያለብን። ረሙም ደግሞ ይሄን ልጅ መጥቶ ይቅርታ መጠየቅ አለበት። የእውነት ይቅርታ መጠየቅ አለበት። እንደዚህ ማሳቁ ራሱ እሱ ትልቅነት መስሎ ነው የታየበት እንጂ በጣም በጣም ሰውን እንዳሳዘነ አላወቅም። እንግዲህ ብቻ ማርት ወላሂ፣ ምን እንጃ ምን እንደሚለው ራሱ አላውቅም። እና አልሐምዱሊላህ ልጁ ደግሞ ደስ በሚል ሁኔታ ነው ያለ አሁን ላይ። ያን ቀን በጣም ነበር የሚያሳዝነው፣ እነሱ ሲዘጉበት በቃ አንገቱን ደፋ ምን ማድረግ አልቻለም። እና ዛሬ እድሜ ለመንሱር፣ አላህ ደግሞ ጅዛውን ይክፈለው። ቀናህ ብሏል።